ብሔራዊ ጥቅም አንድ ሀገር በዓለም አቀፍ አሰላለፍ ውስጥ በአጠቃላይ እንደ ሀገር ለመቀጠል እንደ ሀገር ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ግቦችን ለማሳካት እና በዋናነት እንደ ሀገር ብልጽግናን ለማረጋገጥ ከዓለም የፖለቲካ አሰላለፍ ውስጥ በዓለም ስርዓት ውስጥ የሚጠበቅብንን ግብ ለማሳካት የምንከተላቸው መንገዶችና ግቦቻችን ማለት ናቸው። ማንኛውም ሀገር ቅድሚያ ሰጥቶ የሚሰራው ለብሔራዊ ጥቅሙ ነው። ስለዚህ ብሔራዊ ጥቅምን ከፖለቲካዊ አንግል፣ ከኢኮኖሚያዊ አንግል እና ከማህበራዊ አንግል ማየት ይቻላል ማለት ነው። ከዚህ አንጻር ከፖለቲካዊ አንግል ስናይ የፖለቲካ ነጻነት፣ የፖሊሲ ነጻነት፣ እንደ ሀገር ነፃ ሆኖ ሉዓላዊ ሆኖ የፖለቲካዊ እንቅስቃሴዎችን የማካሄድ መብት እና ያን ለማስከበር የሚደረግ እንቅስቃሴን ያጠቃልላል። ኢትዮጵያ ከዚህ አንጻር ብሔራዊ ጥቅሜ ፖለቲካዊ ነጻነቴ፣ ሀገራዊ ነጻነቴ ነው የሚለውን እንደ ቁልፍ ጉዳይ ትመለከተዋለች። እሱ ብቻ ሳይሆን ከኢኮኖሚ አንግልም ስናይ ዋናው ግባችን የህዝባችን ብልጽግና ነው፣ ሁለንተናዊ ብልጽግና ነው፣ ማደግ ነው፣ መለወጥ ነው። ህዝባችንን ከድህነት ማውጣት ነው። ስለዚህ ህዝባችንን ከድህነት ማውጣትና ሁለንተና የብልጽግናን ማረጋገጥ የብሔራዊ ጥቅም ጉዳይ ተብሎ ነው የሚሰራው። ስለዚህ ሌሎች የምንሰራቸው ስራዎች በሙሉ ያንን ለማሳካት የሚረዱ መሆን አለባቸው። የዓለም አንድ አካል በመሆናችን በዓለም ስርዓት ውስጥ ይህንን ለማሳካት የሚረዳንን ነገር በሙሉ የብሔራዊ ጥቅም ጉዳይ አድርገን ነው የምንመለከተው የህዝቡ ከድህነት መውጣት የሀገሪቷ በኢኮኖሚ ራሷን መቻል፣ ከጥገኝነት መላቀቅ፣ ኢኮኖሚያዊ ነፃነትንና ሉዓላዊነትን መጎናፀፍ እጅግ በጣም ወሳኝ ጉዳዮች ስለሆኑ እነዚህ ጉዳዮች ለኢትዮጵያ የብሔራዊ ጥቅም ጉዳዮች ናቸው ማለት ነው። ከሰላምና ከደህንነት አንጻርም ማየት እንችላለን። ቅድም አንቺም እንዳነሳሹ ኢትዮጵያ የዓለም አንድ አካል በመሆኗ ምክንያት ከየትኛውም የውስጥም ሆነ የውጭ አካል የሚቃጣባትን አደጋ እና ጥቃት የመከላከል የህዝቦቿን ሰላምና ደህንነት የማስጠበቅ በነፃነት የመኖር እና ከየትኛውም የተቀናጀ ሰላምና ደህንነትን የሚያደፈርስ አካል ነፃ ሆኖ የህዝብን ሰላምና ደህንነት የማስከበር ጉዳይ እጅግ በጣም ወሳኝ የሆነ የብሔራዊ ጥቅም ጉዳይ ነው ማለት ነው። ስለዚህ እነዚህን ፖለቲካዊ ኢኮኖሚያዊና ሰላምና ደህንነትን የተመለከቱ ጉዳዮችን አንድ ላይ አስተሳስረን ያን የማሳካት ዓላማና ግባችን ነው። ብሔራዊ ጥቅማችን ብለን ነው የምናየው ማለት ነው።